ቴላሞዴርዳይ በበረይ ካትፉ ዛሬ ደግሞ መኮረኒ ስራ ነው ዛሬ ደግሞ መኮረኒ ስራ ነው የምናሳያችሁ። ሽንኩርታችንን ከትፈናል። ሽንኩርታችን እያቆላላኝ ነው። ከዛ ውሃ አጥደናል ለመኮረኒያችን ማለት ነው። ቲማቲም ቆርጠናል፣ ዘይት አቅርበናል። ከዛ በርበሪ በርበሪ ሳላመጣ አሀ። ሽንኩርታችን በስሏል፣ በደረቋ ስለናል ማለት ነው። ከዛ ዘይት እንጨምራለን እንዳቁም እዚህ ጋር ጠብ እናደርጋለን ለመኮረኒያችን ይመስላል ኦኬ እንጨምራለን

ንውጠጡ ተፈጠሉ ሥራ ስናጣ ሥራ ጠፋ። ቆጭ በጣም ቡና እያንፈቀፈቅን ነው። ሳውዲ ተው ግን ሥራ ፈልጉልን። ተወረ ተው ተው ተው ግን ከማበዳችን ነው የሚባሉ ከማበዳታችን ኧረ አውዘቢላ አማረኛውን ጠፋብኝ። ከመቀወሳችን በፊት ሥራ ፈልጉልን። ሳውዲ ስራ ጠፋ። ተቀመጥን፣ ምን እንስራ? እረ ሳውዲ ሳውዲ ስራ ጠፋ። እረ ተው ፈልጉልን ስራ ጀማ። አይ ነይ አፍልቼ መጣሁ፣ አፍልቼ መጣሁ። ጭሱንም አቧለኩበት፣ ሲያምር ማሻአላ ላይ

ምን ክላስ ስታዲ፣ አስር ጊዜ ግን እንጃ። እኔ ደግሞ መቀየር ወደለው። አዎ ጠራኸሽ፣ እስኪልበሻት ታምራለች እኮ እንደማንቺ ቀይ ስለሆንሽ ትሄድብሻለሽ። ወላሂ ታምራለይ። እቤት ነው እኮ ልብስ የሚያምረው እንጂ እዛው ስንገዛው አያምርም። ወላሂ ታምራለይ። ደግሞ ሸላላ ብዙም አይደለም እኮ እዚህ ጋር በፒምፓ ብታኖር ብትሰለፍሽ ትመቻለሽ። ኧረ ወደቴ፣ እሱ ተጠራቀሚ አለው ይጠራቀማል። እንግዲህ እኛ ተጨንቀና ተጠብናን እንሞትም። እሱ አላ አላ ስራውን ያምጣልን እንደ ያ አላ መሩና ሙስሊም ተስፋ አይቆርጥም ተብሏል። ሳውዲ እንኳን ተስፋ ያስቆርጧል። አሁን አስቆራጭ ሆኗል። ግን ሳውዲ እንኳን አሁን ተስፋ አስቆራጭ ሆኗል። አሁን ግን ያው አንቆርጥም የግዴታ እንጠብቃለን ከአንድዬ ካላ ተስፋ አንቆርጥም።

እንደ ዛሬ ቡና ጠፍጦኛል። ያውቅም ለቀቀ ስጠጣበት ቡናውን ነይ ቁጭ ባይሆን፣ እንግዲህ ነይ ቆሎምቢ፣ ዘቢቡ፣ ጀዘሩ፣ ምኑ ምን እስቲ ለኩሽ ካትሽን ሁሉም እንዳይቀር ነው ዛሬ ፈረሽ ነው። ሁሉም እንዳይቀር ያ ጀማ የሚቀር የለም ቆንጆ ናቸው። በጣም አንደኛ ለብሰሻቸው አይወጡም። እሱ በጣም ወፍራም ነው። እሱ ማሻአላ የጫማ ውዘር ነው። እሱ አሁን ቤትን ለብሰሻቸው እንትን ባታረጊ ምንም ችግር የለም። ጫማ ብዙም እንትን አይለሽም።